የአስራሁለት ክፍል ብሔራዊ ፈተና ውጤት ቀን ተቆረጠ እንዲሁም ዩኒቨርሲቲዎች ያወጡት አዲሱ ህግ የተመለከተ መረጃ አለን። ሰላም ወደ ተመልካቾቻችን እንደምን ቆያችሁልን? ዛሬ በአዲስ ቪዲዮ ከእናንተ ጋር ተገናኝተናል። ዛሬ ዘንላቸው የመጣነው መረጃ የ2017 ዓ.ም የአስራ ሁለተኛ ክፍል ብሔራዊ ፈተና የምትፈተኑ ተማሪዎች የመፈተኛ ቀን መቆረጡን እና ዩኒቨርሲቲዎች ያወጡት አዲሱ ህግን በተመለከተ አስገራሚ ህግ ወጥቷል። ይህንን መረጃ ለናንተ እናካፍላለን ይህንን ቻናል ለመጀመሪያ ጊዜ እያያቸው ያላችሁት ቻናላችን ሰብስክራይብ በማድረግ የምለቃቸው ቪዲዮች ስለትሎ እንደርሷችሁ የደውል ምልክቷን በመንካት ሀሳብ አስተያየት ጥያቄ ካላችሁ ኮሜንት ላይ በማስቀመጥ ይጠቅመዋል ብላችሁ ለምታስቡ ሰው ሼር በማድረግ ይህ ቻናል አባልና ቤተሰቦ እንችላላችሁ ወደ መረጃዎቹ እንገባለን አብራችሁን ቆዩ ወደ መረጃው ስንገባ የ2017 ዓ ም የአስሮታ ያኩል ብሔራዊ የሀገር አቀፍ ፈተና የምትወስዱ ተማሪዎች የመፈተኛ ቀን ተቆርጧል። ይህም መፈተኛ ቀን ከሰኔ 23 2017 ዓም ጀምሮ እስከ ሐምሌ 8 2017 ዓ ም ድረስ የሚሰጥ መሆኑ ታውቋል። ይህም ዘንድሮ በበይነ መረብና በወረቀት የሚሰጥ ሲሆን በበይነ መረብ የምትወስዱ ተማሪዎች በ ሁለት ዙር የምትወስዱ ይሆናል። በወረቀት የምትወስዱት ተማሪዎች ደግሞ በአንድ ዙር ትወስዳላችሁ። ቀድማችሁ ወደ መፈተኛ ዩኒቨርሲቲ የምትገቡት የተፈጥሮ ሳይንስ ተፈታኞች ስትሆኑ ከሰኔ 21 እና 22 2013 ዓ ም ትቆያላችሁ። የተፈጥሮ ሳይንስ ተፈታኞች ወይም ደግሞ ናሽናል ተማሪዎች ከሰኔ 21 እና 22 ገብታችሁ እስከ ሰኔ 28 ድረስ ቆይታችሁ ትወጣላችሁ። የሰኔ 29 እና 30 ደግሞ ማህበራዊ ሳይንስ ተፈታኞች ወይም ደግሞ ሶሻል ተፈታኞች ይገባሉ። ከዛ በኋላ ፈተናዎቹን እስከ ሰኔ ስምንት እስከ ሐምሌ ስምንት ድረስ ባለው ጊዜ ሙሉ በሙሉ ይጠናቀቃል። በኦንላይን የምትወስዱ ተፈታኞች ደግሞ በየቤታችሁ እያደራችሁ በቤት እየተመላለሳችሁ ትምህርት ቤታችሁ ባዘጋጀላችሁ መኪና ተሽከርካሪ እየሄዳችሁ ትፈተናላችሁ። ይህን ፈተና የሚሰጠው በመንግስት ዩኒቨርሲቲዎች፣ በመንግስት ኮሌጆች እንዲሁም ደግሞ በመንግስት መስሪያ ቤቶች ይሰጣል ተብሏል። ይህም በሁለት ዙር ይሰጣል። በበይነመረብ የሚሰጠው በሁለት ዙር ነው የሚሰጠው። ይህም የሆነበት ምክንያት አቅርቦት ምክንያት ነው። ተማሪ ዘንድሮ አምና ወደ 36 ሺህ የሚጠጋ ተማሪ በኦንላይን መፈተኑ ይታወሳል። ዘንድሮ ደግሞ ያ ቁጥር ከፍ ብሎ ወደ መቶ ምናምን ሺህ የሚጠጋ ተማሪ በኦንላይን ይፈተናል። ይህም ሆኖ ዘንድሮ በሁለት ዙር በኦንላይን ፈተና የምትወስዱ ይሆናል። ቤታችሁ የተመላለሳችሁ እያደራችሁ ትፈተናላችሁ። በወረቀት የምትፈተኑት ደግሞ ዩኒቨርሲቲ ገብታችሁ እዛው ትፈተናላችሁ ሳትወጡ ሁለተኛ መረጃ ስንገባ የዩኒቨርሲቲዎቹ ያወጡት አዲሱ አስገራሚ የተባለ ህግ ከቱ ፖይንት ፋይቭ በታች የሚያመጣ ተማሪ ከዚህ በኋላ ወደ መከላከያ ይገባል ተብሏል በየዩኒቨርሲቲዎቹ የተካሄደ ስብሰባ የመከላከያ መከላከያ ከመከላከያ ከመጡ ባለስልጣናት ጋር በተደረገ ውይይት ከቱ ፖይንት ፋይቭ በታች የሚያመጣ የዩኒቨርሲቲ ተማሪ ከዚህ በኋላ ወደ መከላከያ ይገባል ተብሏል ይህን ህግ እስካሁን ድረስ ማንም የሰማ የለም። አስገራሚ የተባለ መረጃ ነው። ይህንን ቻናል አዲስና ፈጣን መረጃዎች ለማግኘት ሰብስክራይብ በማድረግ ይጠቅማል ብላችሁ ለምታስቡት ደግሞ ሰው ሼር በማድረግ ቻናል አባልና ቤተሰብ እንድትሆኑ እንጠይቃለን። ስለተከታተላችሁ እናመሰግናለን። መልካም ጊዜ